በቀን አርባ ልምምዳችን ላይ የተሰጠውን የንግግር ፈተና በትክክሉ የተናገሩ ተማሪዎች አስራት፣ መሰረት እና ገነት ናቸው። በጣም ጎበዞች በርቱልኝ። ከእነሱ ተጨማሪ ብዙ የተሳተፋችሁ ተማሪዎች አላችሁ። የእናንተም በጣም አሪፍ ነው። ነገር ግን አንዳንድ ቃላቶችን ቀይራቸዋል። በዛ በጥቂት ስህተት ብቻ ነው ያልጠራችሁ ማለት ነው። ሃይ ማይ ዲር ስቱደንትስ ዌልካም ቱ ዴይ 41 ዛሬ የቀን 41 ልምምዳችን ይሆናል። ልምምዳችንን ከመጀመራችን በፊት ሁላችሁም ይህን ቪዲዮ ላይክ በማድረግ ለብዙ ተማሪዎች እንዲደርስ አድርጉልኝ። በዛሬው ልምምዳችን ላይ ሁለት አይነት ቅርጽ ያላቸውን ንግግሮች እናያለን። የመጀመሪያው ዘይ አር ዘይ አር የሚለው ነው። ዘይ ማለት እነሱ ማለት ነው። አር የሚለው እዚህ ጋ የሚገልጸው ናቸው የሚለውን ነው። ስለዚህ እነሱ እንደዚህ ናቸው፣ እነሱ እንደዛ ናቸው የሚሉ ትርጉም ያላቸው አረፍተ ነገሮች ይሆናሉ። ልምምዳችንን እንጀምር፣ ተዘጋጁ። ዘይ አር ስቱደንትስ። ዘይ አር ስቱደንትስ።

እየሰሩ ነው። ዘይ አር ሊቪን ዘይ አር ሊቪን። እየሄዱ ነው። ዘይ አር ቼኪን ዘይ አር ቼኪን። እያረጋገጡ ነው።

ዘይ አር ማይ ፓረንትስ ወላጆቼ ናቸው። በመቀጠል ደግሞ የምናያቸው ንግግሮች ዘይ አር ኖት በማለት ይጀምራሉ። እዚህ ጋ ኖት የሚለው ተጨምሮበታል። ስለዚህ አፍራሽ ይሆናል ማለት ነው። ወደ ንግግሮቹ እንሄድ። ዘይ አር ኖት

አር ናት ሹር ዘይ አር ናት ሹር። እርግጠኛ አይደሉም። ዘይ አር ናት ደን ዘይ አር ናት ደን። አልጨረሱም።

እየመጡ አይደለም። ዘይ አር ናት ፕሪፓርድ ዘይ አር ናት ፕሪፓርድ። ዝግጁ አይደሉም ወይም አልተዘጋጁም። ዘይ አር ናት ኢንቫይትድ

የበሰሉ አይደሉም። ዘይ አር ናት ግሪዲ ዘይ አር ናት ግሪዲ። ስቁንቁን አይደሉም። ዘይ አር ናት ሜምበርስ

ሚ ደን እነዚህን ንግግሮች በደም አድርጋችሁ ለራሳችሁ ልምምድ ካደረጋችሁ በኋላ እያንዳንዱን ቃል በደም እርግጥ አድርጋችሁ እየጠራችሁ መናገር ነው ማለት ነው። ስለዚህ ከላይ በምታዩት የቴሌግራም አካውንት ወይም የመጀመሪያ ኮሜንት ላይ በማስቀምጥላችሁ የቀላል እንግሊዘኛ የቴሌግራም አካውንት ድምጻችሁን ቀርታችሁ ትልካላችሁ ማለት ነው። ለሁላችሁም መልካም ልምምድ ይሁንላችሁ። በሚቀጥለው የልምምድ ቪዲዮ እንገናኛለን። እስከዛው ሰላም ቆይልኝ። ባይ ባይ